የፊት እንዴት ነው የምትሰሪው? ሄድሮ ፌሻል ማለትሽ ነው? እኔ የምሰራው እንትን አኳ ፌሻል እና በኢትዮጵያም እንደሚባል አላቅም። እንግዲህ በኢትዮጵያ ፌሻል ነው የምትሉት፣ እዚህ ደግሞ አኳ ፌሻል እና ሄድሮ ፌሻል ይባላል። ሁለቱም ይለያያሉ። ሄድሮ ፌሻል ሜዲሲን ነው፣ አኳ ፌሻል ደግሞ ኖርማል ፌሻል ነው ማለት ነው። አኳ ፌሻል ማለት ፌሻል፣ ያኛው አሁን አኳ ፌሻል ምልሽ የሚያጸዳው የውጭን ይሄ የሞተ ቆዳሽን አይነሳል ያያጸዳል አሁን ግን ሃይድሮፌሻል ሜዲሲን ስለሆነ ነው የሚሰራው። የውጭውንም የውስጡንም ቆዳሽን ያጸደዋል፣ ፒል ያደርጋል። በጣም አሪፍ ነው። አሁን ለምሳሌ ቫይታሚን ሲ የተለያየ ነገር አለ። አሁን ለምሳሌ ዶክተር ባቦ ጀለው የጀኒፈር ሎፔዝ ምርት አለ። እሱን እራሱ ስትጠቀሚ በጣም ለብዙ ነገር ይጠቅማል። በጣም የተለያዩ እንትኖች አሉ ምርቶች አሉ እና እንደየቆዳሽ አይነት ነው። ለምሳሌ ድርቀት ካለው ቆዳሽ ፒግመንቴሽን ፒግመንትሽተሩንግ ፒግመንትሽተሩንግ በአማርኛ ማድያት። ያሁን ለምሳሌ ሽፍ ያለ ነገር ቋቁር ነጠብጣብ ምናምን ሲኖርብሽ ሁሉም ይለያያል መድኃኒቱ። ከዛ ያንን ካጸዳ በኋላ ፒል አድርጎ ከዛ መድኃኒቱ ወደ ውስጥ ገብቶ ስራውን እንዲሰራ ያደርጋል ማለት ነው። በጣም አሪፍ መጠቀም አለብሽ። ምሳሌ ሃይድሮ ፌሻል ያለን ይሉሻል። አንቺ አታካላወቅ ሹ ማለት ነው ሃይድሮፌሻል ይመስልሽ እና ሄደሽ ስትሰሪ ስራው አንድ አይነት ነው። አንድ አይነት ስልሽ ሃይድሮፌሻል ወደ አራት የተለያየ እንትን እየተቀየረ በደንብ ፊትሽ ቆዳሽን ማጽዳት ይቻላል። ያኛውም ስራው አንድ ነው፣ ግን መሳሪያው በጣም ትልቅ ልዩነት አለው። ያኛው በስነ ስርዓት ኦሪጅናል አለው ማሽን እስከ ሁለት ሺህ ዩሮ የሚሸጥ ማሽን አለ። ሶስት ሺህ ዩሮ የሚሸጥ ማሽን አለ። አንድ ሺህ ምናምን ዩሮ የሚሸጥ ማሽን አለ አሁን ከማሽኑ አንጻር እንኳን ስታመሳሴው ሃይድሮፌሻል የሚሸጥ ሃይድሮፌሻል ማሽኑ የሚሸጥ ሃይድሮፌሻል ማሽኑ ብቻውን የሚሸጠው ማሽኑ ብቻውን ነው የሚሸጠው ሃምሳ ስምንት ሺህ ዩሮ ነው። ይሄኛው ደግሞ ፌሻል የምትዩ አሁን ኢትዮጵያ ያለው ኤውሮፓ ሀገር አሁን አንዳንድ ቦታ ያለው ፌሻል ማሽኑ የሚሸጠው ደግሞ ሁለት ሺህ ዩሮ የሚሸጥ ማሽን አለ፣ ሶስት ሺህ ዩሮ የሚሸጥ ማሽን አለ፣ አንድ ሺህ ምናምን ዩሮ የሚሸጥ ማሽን አለ። በየአራት ሳምንቱ ይሰራል ለአንድ አመት እንትነዋለ ኮንትራት አለኝ፣ እና ደዛ ነው የጠየኩሽ ነማሪ። እሷ ከኢንዲያ ነው የምታመጣቸው ፌሻል ሲቲ ፌሻል የሚሰራባቸው ማሽኖች በጣም የተለያዩ፣ በጣም ብዙ አይነት ፋብሪካዎች የሚሰሩ የሚሰሯቸው ማሽኖች አሉ ማንኛውም አይነት ትምህርቱን የተማረች ሴት በፈለገችው መስራት ትችላለች እና ያኛው እና ይህንን በጭራሽ ማወዳደር አይቻልም። ይሄኛው የቆዳ ጀርመን ሀገር ላይ ነው። አሁን እኔ የምሰራበት ማሽን ቆይ ላሳይሽ። ጀርመን ሀገር ላይ ዶክተሮች ከእንደገና፣ ደግሞ ያው አቅሙ የቻለው ሰው በዚህ መስራት ይችላል። ተምረሽ፣ ኤክስትራ ደግሞ የምትማሪው ትምህርት አለ በዚህ ማሽን ለመስራት ምክንያቱም ሜዲሲን ስለሆነ እና ብዙ ሰው ማይለየው ምንድን ነው፣ ሄድሮፌሻል እና ፌሻል አንድ ነው የሚመስለው ብዙዎች አይለዩትም እንኳን ኢትዮጵያዊ እዚህ ጀርመኖች እራሱ ሲመጡ ስጋረቅ ነው ሙለው እንዲ ነው እንዲ ነው ብዬ ሳስረዳ ለኛ ጀለዋለው ሙራድ አለው። የተለያዩ ናቸው መድኃኒቶቹ፣ እነዚህ ናቸው መጨረሻ ላይ አሁን ይሄኛው ፕላቲኒየም በአንድ ነው ፕራይስ መጠየቅ እችላለሁ። ለአንድ ሁለት መቶ ሰማንያ ዘጠኝ ዩሮ ነው። ኦኬ ማሽኑ ደግሞ እየውልሽ ይሄ ነው አንዴ ለምትሰሪው ስንት ነው የምትከፍይው እኔ አልከፍልም ሰው የሚከፍለው መቶ ሰባ ምናምን የፍራንክ ያ እንትን ነዋ አሁን ለምሳሌ አቦ ስትገቢ ደግሞ አሁን ለምሳሌ ለአንድ በዚህ የሚሰራ ሴግኔቸር አለ ዴሎክስ አለ ፕላቲኒየም አለ ሴግኔቸር ማለት ማጽዳት ብቻ ነው። ማጽዳት ማለት ከቆዳሽን የውስጡን የውጭውንም ያጸዳና ማጽዳት ብቻ እሱን፣ አሁን ማስከፍለው እኔ መቶ ስልሳ ዘጠኝ ሮ ነው ማጽዳት ብቻ። ይሄ ቅድም ያሳየውሽን ቡስታ ይሄ የጀለው እሱን ብቻ ነው የሚሰራው። ፊቴ ብቻ ነው የምታጸዳው እኮ ልነግርሽ ነው ማጽዳት። አሁን እነዛ ልዩነታቸውን ልነግርሽ ነው። አሁን ይሄ ሴግኔቸር ያልኩሽ ማጽዳት ብቻ ነው ያልኩሽ፣ ማጽዳት ብቻ ከዛ ያኛውን ያሳየውሽን የቅድሙን መድኃኒቶች አትጠቀሚም ማለት ነው። እኛ ማስከፈለው እኔ ጋር መቶ ስልሳ ዘጠኝ ዩሮ ነው። ይህንን መሳሪያ እራሱ ስትገሺ ሂሳብ መጨመርም መቀነስም አትችም። አሁን እኔ ጋ ብትሰሪ የምትከፊው ያው ነው፣ ፍራንክፈርትን ብትሰሪ የምትከፊው ያው ነው። የአምስት ብር የአምስት ዩሮ ለውጥ ነው የሚኖረው። የትም ቦታ ላይ እራሳቸው ናቸው ፕራይስ የሚያወጡልሽ። ወይም ሞር ነው የምታስከፊው፣ ወይም ደግሞ እነሱ ባወጡልሽ ሂሳብ ነው ትምትዩና እኔ አሁን እነሱ ባወጡልኝ ሂሳብ ነው እንደውም ዝቅተኛው፣ እንዴት ነው ሰች አምስት ይሮ ነው ለውጥ የምታገኝ እንጂ ሁሉም ቦታ ያው ነው። እና ሲጸዳልሽ ብቻ መቶ ሰባ ዘጠኝ ይሄ ሴግኔቸር ያልኩሽ። ከዛ ዴሎክስ ሲሆን ደግሞ ይጸዳና ፒል ይደረጋል። ተጽርቶ ፒል ሲደረግ ደግሞ መቶ ሰማኒያ ዘጠኝ ይሮ ነው። ይሄ ፕላቲኒየም ያልኩሽ ደግሞ ቅድም ያሳየሁሽ መድኃኒቶች የሉ አሁን የዶክተር ባቦ ጀሎ የተለያዩ አይነት እንትኖች አሉ። አሁን እነሱ ምንድን ናቸው? ምንድን ነው ቆዳሽ ላይ ያለው ጉግር? ካለሽ ማድያት ካለሽ ቫይታሚን ሲ የሚያስፈልግሽ ከሆነ ፎሽቲሽካይድ፣ ሞይስቸራይዘር ሞር እንትን በጣም ብዙ እንትን የተለያየ እንትን አለ። የሚያስፈልግሽ ከሆነ የቆዳ አይነትሽ ታይቶ ከእነሱ ውስጥ ስትጠቀም ደግሞ ስንት ነው ማስከፍለው? ሁለት መቶ ሰማኒያ ዘጠኝ ነው። ማድያት ካለሽ ይጠፋል፣ ያ ይጠፋል። በአንድ አይለፋም። ያው ግን በጊዜ ሄደት በተደጋጋሚ አሁን ለምሳሌ እኔ ጋር ሲመጡ ማድያት ችግር ያለባቸው ቡግር ምናምን ምናምን ሲመጡ ያለባቸው ሲመጡ እነግራቸዋለሁ። እነሱ አሁን በየአራት ሳምንቱ መምጣት አለባቸው። በኋላ በደንብ እንትን ይባላል ማለት ነው። እስኪ ጠፋ ድረስ በየአራት ሳምንቱ ይመጣሉ። ግን እኔ የምላቸው እስከ ስምንቴ ከስምንት ጊዜ በኋላ በደንብ ለውጡ ይታያል። እቤታቸውን መንከባከብ አለባቸው። አለ ክሬም እቤታቸውን ወስደው የሚጠቀሙት ኛውን በየአራት ሳምንቱ እየታሰቡ ከዛ ደግሞ ያኛውን ክሬሙን ደግሞ እቤት ጠዋት ሲነሱ ማታ ምናምን ምናምን ክሬሙን ከተጠቀሙ በደንብ አግኝት ከተጠቀመ ፕሮዳክት ከተስማማች በጣም ጥሩ ነው። በየአራት ሳምንቱ መሰራቶች ለቆዳሽ በጣም አሪፍ ነው። በየአራት ሳምንቱ ይሰራሉ። ግን አንዳንድ ጊዜ አበዛዊ ሆን የሆነ ማለት የሆነ የሚጎዳይ ነገር ነው ወይ ለዛ ነው ጠይቅሽ አይጎዳሽ። እኔ አንድ እንድትጠነቀቁ የምፈልገው በጣም ብዙዎቻችሁ ዜጋ ጋ ያላችሁ ሴቶችም ወንዶችም ብዙ ጊዜ ቲክታክ ላይ በጣም ብዙ ሰው ይመጣና ይህንን ተጠቀሙ፣ እንደዚህ እንደዚህ፣ ለእኔ ጥሩ ሆኖ አግኝቼዋለሁ እና እናንተን ተጠቀሙ፣ ሞክሩት፣ በጣም አሪፍ ነው ትባሉ እና ያ ሰው ምናልባት ኦይል ስኪን ይኖረዋል ወይ ደረቅ ስኪን ይኖረዋል። ለዛ ሰው ተስማምቶታል። ያ ማለት ግን ለእናንተ ይስማማችኋል ማለት አይደለም። ምክንያቱም በጣም የቆዳ አይነት በጣም ብዙ፣ ዘጠኝ የቆዳ አይነት አለ። ያ ማለት አሁን የእናንተ ቆዳ ከዛ ሰው ቆዳ ጋር አንድ ነው ማለት አይደለም። ያ ሰው የተስማማውን እናንተ እያነሳችሁ ድፍ እያረጋችሁ ቆዳችሁን አታበላሹ። በባለሙያ ታዩ እባካችሁ። ይሄ የኔ መልእክት ነው አሉ። እዚህ ጋር መልካም ሰዎች መጥተው የሚያስተምሩ እንዲህ ተጠቅም ያለው እቤት ውስጥ የሚዘጋጁ እንትኖች አለ አይደል? እንዲህ ተጠቅም ያለው እኔም ተስማምቶኛል፣ ተጠቀሙ ብላ ትናገራለች እና ያደረገችው ጥሩ ነው። ጥሩ ነገር ነው ያደረገችው። ግን ያ ማለት ሁሉም ሰው ተነስቶ ያንን ነገር መጠቀም የለበትም። ምክንያቱም አንዱ የአንዱ እስኪን እና የአንዱ ስኪን አንድ አደግ ኦይሊ ስኪን ይሆናል፣ ያላት ደረቅ እስኪን ያላት አሀ፣ እሷ ተስማምቷታል ብላ ይሄንን ነገር ስትቀባ ምን እንደምታደርገው ቆዳዋን ዳሜጅ ነው የምታደርገው። ባላትን እንዳለ ሞክሩት፣ እናንተ የአይጥ እንትን ያላችሁ እያነሳችሁ የምትሞክሩት መጀመሪያ በባለ ሙያ ሁለተኛ ነገር ደግሞ ያቺ ሴት እንደዚህ ብላ ስታስተምራችሁ ስትነግራችሁ፣ ኦኬ ይሄ መልካምነቷ አለ ጥሩ ነው። ግን መጠየቅ አለባችሁ የአንቺ ቆዳሽ ምን አይነት ነው? ቢያንስ እንኳን ስራ ቦታ ይን ማጸዳው ራሴ ነኝ። ምክንያቱም ለምን ብዬሽ ኤክስትራ ብር ከፍላለሁ። በቤት ውስጥ ለልጆች ሰው ስላለኝ እና አንድ ነች ያለች እሷ አሁን አላት ቀን የምትገባበት ቀን እና የማትገባበት ቀን ራሴ እንትን ብዬ ሰራለሁ። በሳምንት አንዴ ይሰራሉ ለይ ልጅ የሚያደርጉ ሰዎች ተጠንቀቁ። እረ በጣም ለመጠንቀቅ ያለባችሁ ከፊት በፊታችሁ ቀልዳለን፣ እን ልጅ ይህንን ይዘን እኮ ነው የምንቀርበው ሰው ፊት እንጂ ጫማም ጥሩ ጫማ ሊኖረን አይገባም። ከእንደገና ደግሞ የግዴታ ውድ ልብስ መልበስ የለብንም ማድረግ የለብንም። ገባችሁ? ግን ለፊታችሁ በጣም ኢንቨስት ማድረግ ያለባችሁ ምክንያቱም እንዴ ወንዱ ከፍቅረኛው ጋር ተኝቶ ጠዋት ሲነሳ እኮ መጀመሪያ የሚታየው ፊቱ እንጂ ልብሱ አይደለም። ሴቷን እንደዛ ምን አሳቀቀን? ሴቶችዬ ሜካፕ በጠዋት ተነስቼ እንትናይን ከበር ላርግ እንዲህ ሁሉ ምናምን፣ ስለዚህ በጣም ለፊታችሁ ኢንቨስት ብታረጉ ብዬ ነው የምመክረው። ለክ እንደገና ደግሞ ባካችሁ ባካችሁ ተጠንቀቁ። ሰው እንዲያርጉ ስላላችሁ ያ ሰው ተስማማውና እናንተ ይስማማችኋል ማለት አይደለም ማለት ወደ ተመጣጣኝ ምግብ መብላት፣ በቂ ፈሳሽ ነገር መጠጣት፣ በቂ እረፍት። እራሳችሁን ስትረስ በጣም አታርጉ፣ ከልኩ ያልፍ። ፋውንዴሽን ሜካፕ በየቀኑ መጠቀም ጥሩ አይደለም፣ ያው ባትጠቀሙ ይመከራል። ግን ግዴታ ከሆነ ደግሞ ምንድነው ማድረግ ያለባቸው መሰላችሁ? አሁን ለምሳሌ ፋውንዴሽንም ሜካፕ ምናምን የምትጠቀሙ ከሆነ ቆዳችሁ እንዳይደፈን በጣም ጥሩ ክሊንዛ በእሱ መጽናት አለባችሁ። ከዛ በኋላ ደግሞ ቶነር፣ ከዛ ሌላ ክሬም እና ከዛ በኋላ ሌላ ክሬም ላዩ ላይ ካረጋችሁ ያው ከተንከባከባችሁት ቆዳችሁን በጣም አሪፍ ነው። ድሮ አሁን በፊት በየቀኑ ነበር ሜካፕ በመጠቀሙ በየቀኑ ስራ በሄድኩ በሄድኩ ቁጥር ሜካፕ ሳልጠቀም ወደ ስራ አልሄድም ነበር። ምክንያቱም ያው ወለእንጃ ደስ ሲላይ ነበረ። ግን አሁን በቅርብ ነው እንትን ያልኩትኝ የተውኩትኝ አንድ ሰባት ወር ምናምን ላይ ነኝ ሜካፕ አቁም ያለው ምክንያቱም ቆዳችን መተንፈስ አለበት። ቆዳችን ሁሌ ንጹህ መሆን አለበት። ቆዳችን ክፍት መሆን አለበት። ቆዳችን መተንፈስ ሲችል ነው ከእንደገና። በቂ ቫይታሚን ያስፈልገዋል ቆዳችን። ውድ ጫማ ከምትገዙ ውድ ልብስ ከምትገዙ ለቆዳችሁ አሪፍ ነገር ግዙ፣ ተጠቀሙ።